አርሰናል የውድድር ዘመኑን ያለ ዋንጫ ማጠናቀቁ ሙሉ ለሙሉ ከተረጋገጠ ትንሽ ቆየት ብሏል። ትላንትና ግን ከኒካስል ጋር ያደረገውን ጨዋታ በማሸነፍ የአውሮፓ ሻምፒዮንስ ሊግ ተሳታፊነቱን ሙሉ ለሙሉ ማረጋገጥ የቻለበትን ምሽት አሳልፏል። በኤምሬትስ በተደረገው ጨዋታ ከነዚህ ዋንጫ ካላገኘባቸው ምክንያቶች መካከል የሚጠቀሰው አንደኛው ጉዳይ የአጥቂ ክፍሉ ችግር እንደሆነ ይታወቃል። አርሰናል በትልቁ አጥቂ ማስፈረም ግዴታ ያለበት ቡድን ሆኖ አውሮፓ ላይ ካሉ ቡድኖች ሁሉ ከፊት የሚቀመጠው ቡድን ነው። ነገር ግን ከ12 ወራቶች በፊት አርሰናል በቡድኑ የተጫዋቾች ስም ዝርዝር ውስጥ አንድ በአውሮፓ በዚህ ሰዓት ትልቅ ደረጃ ላይ እየደረሰ ያለ የአጥቂ ተጫዋች ነበረው። ነገር ግን በቂ እድል ሳያገኝ ከክለቡ ሊለቅ ችሏል። ይህ ተጫዋች ሚካ ቤሬትስ ይባላል። በሞናኮ ይገኛል። ባለፉት 15 ጨዋታዎች 13 ጎሎችን ማስቆጠር የቻለበትን የውድድር ዘመን ነው ማሳለፍ የቻለው። በአርሰናል አካዳሚ የነበረ ከዛ በኋላ ወደ ስትሩም ግራዝ በማምራት አራት ሚሊዮን ፓውንድ ብቻ ተከፍሎበት ከሌሎች ተጨማሪ ጥቅም አጥቅሞች ወይም ደግሞ አዶንሶች ጋር በሚደርስ ገንዘብ ወደዛ ማምራቱ የሚዘነጋ የለም። ግን በስትሩም ግራዝ ከስድስት ወር ያለፈ ቆይታ አልነበረውም። በ25 ጨዋታዎች 14 ጎሎችን አስቆጥሮ በሁለት የሻምፒየንስ ሊግ ጨዋታዎች ላይም ግን ማስቆጠር የቻለበትን አጋጣሚ ከፈጠረ በኋላ ወደ ስታድ ልዊስ ሁለተኛ ነበር መምጣት የቻለው። ይህ ስቴዲየም የሞናኮ እንደሆነ ይታወቃል። በሞናኮ ቆይታው ታዲያ ቡድኑ ወደ አውሮፓ ሻምፒዮንስ ሊግ ማለፍ የሚችልበትን እድል ለማግኘቱ ትልቁ ሚስጥር የሚካ ቤሬት በክለብ ውስጥ መገኘት ነው ተብሎ ይታመናል። በ15 ተሰላፊነቱ ወይም ደግሞ በ15 ጨዋታዎች 13 ጎሎችን አስቆጥሯል። በእነዚህ ጊዜያቶች ከእሱ የተሻለ ግብ ማስቆጠር የቻለው እሱ ወደ ስታድ ሊዩስ ሁለተኛ ከመጣ በኋላ ከእሱ የተሻለ ግብ ማስቆጠር የቻሉት ዮኬሬስ ወይም ደግሞ ሌሎቹ ልጆች እንዳልሆኑ ይታወቃል። በእርግጥ ይሄ ቁጥራዊ መረጃ የሚጠቁመን በ በአውሮፓ ታላላቆቹ አምስት ሊጎች ላይ ትኩረት ያደረገ እንደሆነ ይታወቃል። በዚህም መሰረት በአውሮፓ ታላላቆቹ አምስቱ ሊጎች እንደ እንግሊዝ፣ ስፔን፣ ጣሊያን፣ ጀርመንና ፈረንሳይ ባሉ ሊጎች ውስጥ ከኪሊያን ኤምባፔ በመቀጠል ሁለተኛው ከፍተኛ ግብ አስቆጣሪ ነው። እሱ በሁለተኛው ዙር ወይም ደግሞ በጥር የዝውውር መስኮት ሞናኮን ከተቀላቀለበት ጊዜ ጀምሮ ኪልያን ኤምባፔ 18 ጎሎችን ማስቆጠር ሲችል በሪያል ማድሪድ ቤት ሚካ በሬት 13 ጎሎችን በማስቆጠር ሁለተኛ ደረጃ ላይ የሚገኘው ተጫዋች ነው። 22 ዓመቱ ላይ ይገኛል። በመጀመሪያዎቹ ወራቶቹ ወደ ወደ ሞናኮ ከመጣ በኋላ ሶስት ጨዋታዎች ላይ ሀትሪክ መስራት የቻለበት ወይም ደግሞ ሶስት ሶስት ጎሎችን ማስቆጠር የቻለበትን ጨዋታ ማስመዝገብ ችሏል። በመጀመሪያዎቹ አስር ጨዋታዎች አስር ጎሎችን ማስቆጠር በመቻልም ዘ ሞስት ኢንፎርም ስትራይከር ነበር በነዚያ ጊዜያቶች። አሁን ሞናኮ በቀጣይ አመት የአውሮፓ ሻምፒዮንስ ሊግ ተሳታፊነቱን አረጋግጧል። ለአዲሁ ቡድንም እጅግ ወሳኙ ተጫዋች መሆኑን ማሳየት የቻለበት ጊዜ እንደነበር ማንሳት እንችላለን። በነዚህ ጊዜያቶች የአርሰናል ከፍተኛ ግብ አስቆጣሪ በሜክሺፍት ያለቦታው ያለ ቦታው መጫወት የጀመረው ሚኬል ሜሪኖ እንደነበር ይታወቃል። አርሰናል እንዴት ለሚካ ቢሬትስ ጊዜ አልሰጠውም የሚል ጥያቄ መነሳት የጀመረው ሚካ ቢሬት ከስትሮም ግራዝ ቆይተው በኋላ ወደ ሞናኮ መጥቶ እያሳየ ባለው ፐርፎርማንስ እንደሆነ ይነገራል። በእነዚያ ጊዜያቶች እንግዲህ ራሴን በሞናኮ በማግኘቴ እኔ በጣም ደስተኛ ነኝ፣ ይላል ከቢቢሲ ጋር በነበረው ቆይታ። አሁን በህይወቴ ደስተኛ ነኝ። በእግር ኳስ ሜዳ ውስጥ በማደርገው ነገር ደስተኛ ነኝ። የበለጠ እየተደሰትኩኝ ነው። የበለጠ ጠንክሬ ለመስራትም እየጣርኩኝ ነው፣ የሚል አስተያየቱን ይሰጣል። በተለይም ደግሞ በዛ በጀመርኩበት የካሪየር ፓዝ ቀጥዬ ቢሆን ኖሮ እንደዚህ ላይ ሆን ይችል ነበር። ስለዚህ ውሳኔን መወሰኔ ትክክለኛው ነገር ነው በማለት አስተያየቱን ይሰጣል። በተለይም ደግሞ በእንግሊዝ ከነበረው ባህል ከወጣ በኋላ ድጋሚ ወደ ዴንማርክ ነበረ ያመራው። ከነዛ ጊዜያቶች በኋላ ወደ ፈረንሳይ መጥቷል። በእያንዳንዱ ቦታዎች ያለው የእግር ኳስ ባህል የተለያየ ነው። ከነዛ ነገሮች ጋር ራሴን ማዛመድ ነበረብኝ በማለት አስተያየቱን ይሰጣል። በሬዝ ጎሎችን ሲያስቆጥር በአርሰናል መልማዮች እይታ ውስጥ የገባው በፉላም በነበረው ቆይታ ላይ ነበር። ያኔ በአካዳሚው በፉላም ግቦችን ያስቆጠር ነበር። አርሰናል ከቅርብ ጊዜ ወዲህ ወጣቶችን ከተለያዩ ክለቦች እያመጣ ወደ ዋናው ቡድን ማብቃት በሚያስችለው አሰራር ላይ የተመሰረተ የምልመላ ዘዴ እንዳለው ይታውቃል። ከነዚህ መካከል በዚህ ምልመላ ሂደት ውስጥ ከተመረጡ ተጫዋቾች መካከል ሚካ ቤሬትስ አንዱ ነበር፣ ከፉላም አርሰናልን በተቀላቀለበት ጊዜ ማለት ነው። ከሚካ ቤሬትስ ባለፈ ማንሳት ያለብን ተጫዋች ቶሚ ሴትፎርድ ነው። ይሄ ግብ ጠባቂ የ19 ዓመት ታዳጊ ሲሆን ዋናው ቡድን ላይ ልምምድ እየሰራ በካራ ከአራባው ካፕም ጨዋታ ማድረግ መቻሉ የሚዘነጋለም ከያክስ አካዳሚ መፈረም የቻለ ታዳጊ እንደሆነ ይታወቃል። ታዲያ ቶሚ ሴትፎርድ በቡድን ውስጥ እድሉ ውስጥ እድሉን ሲያገኝ በ2021 አርሰናልን መቀላቀል የቻለውና በታዳጊ ቡድን ውስጥ ስንመለከተው የነበረው ሚካ በሬት ግን ከክለቡ እንዲለቅ ነው የሆነው። በዛው መቀጠል አልቻለም። ቀደም ብዬ ልጠቅሰው እንደሞከርኩት አራት ሚሊዮን ፓውንድ የሚጠጋ ገንዘብ ስትሮም ግራዝ ለዚህ አጥቂ መስመር ተሰላፊ መክፈል ችሏል። እነሱ በተሻለ ገንዘብ ነው ኋላ ላይ ለሞናኮ ሲሸጡት የተመለከተው ነው። በጨዋታ ባህሪው ሙሉ ለሙሉ የ ባህላዊ የሚባል አይነት አጥቂ ነው ተብሎ ይታመናል። ስለ ራሱ ሲያወራ ብዙ ጊዜ በዩቲዩብ ላይ የምታገኙኝ አይነት አጥቂ አይደለውኝም። ዩቲዩብ ላይ የተለያዩ የተጫዋቾችን የጨዋታ ባህሪ ወይም ስኪል ሴትን የያዙ ኮምፓይሌሽኖች ይሰራሉ። በዛ ውስጥ የምታገኙኝ አይነት አጥቂ አይደለሁኝም። እንደዛ ለመታየትም አልፈልግም። በዋናነት በሳጥን ውስጥ መገኘትና ያንን ጎል ያገኘውትን ኳሶች ወደ ግብነት መቀየር ላይ የኔ ስራ ነው፣ ወይም ደግሞ በዋነኛነት መታወቀው በዛ ነው በማለት አስተያየቱን ይሰጣል። በአርሰናል በምት ሆንበት ጊዜ ለአርሰናል እንደምትጫወት እና ከዛ በኋላ ምንም ነገር ህይወት ከዚህ የተሻለ ትልቅ ነገር እንደሌለው ያምናሉ ሰዎች። ነገር ግን እንደዛ አይደለም። አሁን በይበልጥ እያደግኩኝ ነው። በይበልጥ ልምድ እያገኘሁኝ ነው የምገኘው በእግር ኳስም እየተሻሻልኩኝ እገኛለሁ። ከዚህ በላይም በሌሎች ትልቅ ደረጃ በሚገኙ ክለቦች መጫወት እንደምችል አምናለሁ። በአርሰናል የመጨረሻ አልነበረም ህይወቴ በማለት አስተያየቱን ይሰጣል። እሱ በእንግሊዝ ብሔራዊ ቡድን የመጫወት እድል ነበረው። በቦስኒያ ኤንድ ሄርዞጎቪኒያ የመጫወት እድል ነበረው። ነገር ግን ዴኒማርክን መርጧል። የዴኒማርክ ዲሰንትም ስላለው ማለት ነው። ስለዚህ አሁን የዴኒማርክ ብሔራዊ ቡድን ላይ ባለፈው ወራቶች ላይ በነበረው የሀገራት የኢንተርናሽናል መርሃ ግብር ከፖርቹጋል ጋር በተደረገ ጨዋታ በቋሚነት ተሰልፎ መጫወቱ የሚዘነጋ አይደለም። ሰዎች ምናልባትም አሁንም ከሚሰጡት አስተያየት አንጻር ምን የሚል አስተያየትን ሲሰጡ እንመለከታለን። አርሰናል ሚካ ቤሬስን መታገስ ቢችልና በጥሮ የዝውውር መስኮት ባለፈው ክረምት ከመሸጥ ይልቅ በክለቡ አቆይቶት ቢሆን ኖረው በጉዳት ስቃይ ውስጥ ለገባው ክለቡ መፍትሄ ሊሆን የሚችል እድል ነበረው ተብሎ ይታመናል። ሞስት ኦፍ ታይም ስለ ሊንክ አፕ ፕሌይ የሚጨነቅ አይነት ተጫዋች አይደለም። እንደ ተለመዱት አይነት ታርጌት ማኖች አይነት ባህሪ ያለው ተጫዋች እንደሆነ ይታመናል። ለዛም ነው ቢታገሱት የተሻለ ነበር የሚል አስተያየትን የሚሰጡት። ሚካ ቤሬትስ እንግዲህ በክለቡ ውስጥ ቢኖር ኖሮ ከሀቨርስ ቡድኑ በተጎዳ ከሀቨርስን ቡድኑ ሲያጣ ተመልክተናል። ከሁለት ወር ላለፈ ጊዜ ጋብሪኤል ጄሱስ ከሲዝኑ ውጭ ሲሆን ተመልክተናል። በእነዚያ የጉዳት ሰዓቶች የአርሰናል ዋነኛ የግብ ምንጭ የነበረው የተከላካይ መስመር ተሰላፊው ጋብሪኤል ማጋሌዩስ እንደነበር እናስታውሳለን። ጋብሪኤል ማጋሌዩስ ሲጎዳ ደግሞ በሜክ ሺፍት የዘጠኝ ቁጥር ሚና የተሰጠው ሚኬል ሜሪኖ ነበር። በእነዚያ ጊዜያቶች ቡድን ውስጥ እሱ ቆይቶ ቢሆነስ የሚል ጥያቄ የሚያነሱት ለዛም ይመስላል አርሰናል አሁን ሚካ ቤሬት በእጁ የለም ነገር ግን መልሶ ሊያስፈርም የሚችልበት እድል አለው። በገበያው ላይ የሚገኘው ክለቡ እንደ ዮኬሬሽ ቤንጃሚን ሴስኮ ያሉ ተጫዋቾችን እያደነ ይገኛል ወደ ቡድኑ ለመቀላቀል በቀጣይ ክረምትም በሚኖረው የዝውውር መስኮት አርሰናል ከሁለቱ አጥቂዎች አንዱን ማስፈረሙ የሚቀር አይደለም። ነገር ግን አንዳንድ ጊዜ ክለቦች የአካዳሚ ተጫዋቾቻቸውን ከለቀቁ በኋላ ተሳስተዋል የሚል ሃሳቦች ይነሳሉ። በእርግጥ እግር ኳስ እንዲህ ባለ መልኩ እንዲሄድ ግድ ነው ይላል ራሱ ሚካ ቤሬትስ። ሚካ ቤሬትስ አሁን በአውሮፓ ካሉ አምስቱ ታላላቅ ሊጎች ላይ ከሚገኙ አጥቂዎች ወደ ስታድ ሉዊ ሁለተኛ ወይም ደግሞ ወደ ሞናኮ ከመጣ በኋላ በአውሮፓ ሁለተኛው ከፍተኛ ግብ አስቆጣሪ ነው። ከኪሊያን ኤምባፔ 18 ጎሎች በመከተል እሱ 13 ጎሎችን አስቆጥሯል። ጎሎችን ያስቆጠረው በ15 ጨዋታዎች መሆኑ መዘንጋት የለበትም። በእነዚህ ጊዜያቶች በተለያዩ ሶስት ጨዋታዎች ሀትሪክ መስራት የቻለበትን ጊዜ ያሳልፏል። ኦልድ ፋሽንድ አጥቂ ነው እያልኳችሁ ነው። ጀርባውን ለጎሉ ሰጥቶ መጫወት የሚችል፣ ሳጥን ውስጥ ብቻ መገኘት የሚፈልግ፣ ያገኘውን ኳስ በአግባቡ መጠቀም የሚወድ አጥቂ። አርሰናል ይህንን ተጫዋች በመልቀቁ ተሳስቷል ብላችሁ ታምናላችሁ? ሀሳብ አስተያየቶቻችሁን በኮመንት ሴክሽናችን ላይ ልታስቀምጡልን ትችላላችሁ።